በሰው ሀገር ፍትህ አይገባን። እኛ እኮ ትግሬ፣ አማራ፣ ኦሮሞ እያልን እርስ በርስ በሀገር ውስጥ አይደለም በውጭ ሀገር የራሳችን ወገን የምንሸጥ ሰዎች፣ ለምን ነው ሰው የሚያከብረን? ሰው እኮ የሚያከብረን ራሳችን ስናከብር ነው። ራሱን የማያከብረን ሰው እንዴት ሌላ ሰው ያከብረዋል? ሰምታችኋል። አሁን የራያው ልጅ የተናገረበት መንገድ የትግራይ ህዝብ የቀን ጅብ አይደለም። ምስኪን ድሃ ህዝብ ነው። እንዴት ተብሎ ድሃ ድሃ እንደሚበድል ድሃ ድሃ እንደሚገፋ ስለሚያዩ ባትናገሩም እንቅስቃሴያችሁ ስለሚያስታውቅ ማንም አያከብራችሁ። መከበር ከፈለጋችሁ ተዋደዱ፣ ተከባበሩ። ያን ካላረጋችሁ በስተቀር አንድ ኢትዮጵያ ይዞ አንዱን መግረፍ የሚቻል ከሆነ እንኳን የውጭ ዜጋ ደላላው ማን ነው? ኢትዮጵያ አይደለም እንዴ? እንኳን ሳውዲ፣ እንኳን ዩኤኢ፣ እንኳን ባህሬን እኛ ለራሳችን ያላዘን ሰዎች ስለሆን፣ መጀመሪያ ኃላፊነት መውሰድ ያለብን። ምን ያክል የልብ ክፋት ያለን ለብር ስንል ወገን የምንሸጥ ሰዎች መሆናችንን ስልጣን ብንይዝ ሌቦች፣ አምባሳደር ብንሆን ሌቦች፣ ሰራተኛ ብንሆን ደልለን የምንሸጥ ሌቦች። ይሄንን ክፉ በሽታ እያንዳንዱ ሰው ከራሱ ካላራገፈ በስተቀረ ኮሌክቲቭሊ ኢትዮጵያ መለወጥ አትችልም። ኢትዮጵያ የእናንተ ናት፣ የህዝቦቿ ምስል ናት። ነገር አደለችው። አስቡት፣ እናንተ አሁን እውቅና እንዴት ይገባናል? አንዱ እውቅና ሲል አንዱ ደግሞ ሄዶ ሲዋሽ፣ ሌባ ነው ደላላ ነው ሲል፣ አንዱ ህጋዊ ነው ሲል፣ አንዱ ህገ ወጥ ነው ሲል፣ አንዱ በህገ ወጥ ወልዳለች ብሎ ሲከስ፣ የአገሬው ሰው ደግሞ በህጉ ሲያስር፣ እኛ አንድ ባለመሆናችንና እና ይቅር ባለማለታችን ኢትዮጵያ ውስጥ እያጋጠመ ያለውን ውርደት ከእናንተ በላይ የሚያቅሰው የለም። ከዚህ ውርደት ለመውጣት መጀመሪያ ሁሉም ራሱን ማሸነፍ አለበት። እራሳችን ካሸነፍን እና ከተባበርን አትጠራጠሩ፣ መቶ አስር ሚሊዮን ህዝብ ነን። እኛ ማንንም ዝም ብሎ ይነካን አይችልም። ብዙ ሀብት ያለን ህዝቦች ነን። በሀገር ውስጥም ብንሰራ በውጭም ብንሰራ መቀየር እንችላለን። ግን ክፍፍሉ ስንፈልግ በሃይማኖት ስፈልግ፣ በብሄር ስንፈልግ፣ በሰፈር ስንፈልግ፣ በሌላ መንገድ እየተከፋፈን ለሌላ መጫወቻ እየሆነ ስለሆነ ጥሩ ነው። ወሎ ሞዴል ነው። መቀሌ፣ ነቀምቴ፣ ጅማ፣ ሀረርጌ፣ ሀዋሳ ሁሉም ሞዴል ነው። ሁሉም ግን በሽተኛ ነው። አሁን ችግሩን መሰላችሁ። ነቀምት ሴት እኛ እኮ እንግዳ ተቀባይ ሰው ምንወድ እንደዚህ እንደዚህ ህዝቦች ነን። አምቦዎች ነኩን እንጂ አምቦ ስትሄድ እንደኛ ኮ ወርቅ የለም ስንቱን ተሸክመን እንሳ እነዚህ ቡራዩ አካባቢ ያሉ ሰዎች ነኩን እንጂ ሁሉም ሌላ የሚወቅሰዋል። ምርጡ ነገር ሞዴል የሚሆነው እኛ ውስጥ አለ። በጣም አስቀያሚና ሊነገር የማይገባው ነገር ደግሞ እኛ ውስጥ አለ። ለምሳሌ ሰው መግደል እንትን ነው ዘሩ እንትን ነው ብለህ ሰው መግደል፣ ሰውን የሚያክል ነገር የሚገል ሰው ምን ነው ሞዴል የሚሆነው? ወሎ ማለት አይደለም እና ምርጥ ምርጥ ነገር ያለን አካባቢ እሱን ሞር ካፒታላይዝ እያደረግን መጥፎ መጥፎ ላይ ደግሞ ኃላፊነት ከወሰድን ነው ጥሩ የሚሆነው። ኃላፊነት የማንወስድ ከሆነ ጅማ የፍቅር ከተማ ናት፣ ስንትና ስንት ብሔር ብሔረሰብ አለበት። እውነት ነው ግን እዛው ውስጥ ብሔር ብሔረሰብ ይሞታል፣ ይሸማቀቃል። እዛው ውስጥ የፍቅር ከተማ ለመሆን እና ሙሉ ስሙን መውሰድ ከፈለግ ሰው እንዳይሞት ፕሮቴክት ማድረግ አለብ። ከኢትዮጵያ በላይ ሰው በዘር በዚህ ዘመን ውስጥ የሚሞትበት የሚሸማቀቅበት አገር አለ እንዴ? የለምኮ አሁን ቅድም ወንድሜ አንስቶታል። አማራ ኦሮሞ ምናምን አይደለም። ቤንሻንጉል ስትሄድ ሰው ይፈናቀላል። ኦሮሚያ ሰሙይ ያፈናቅላል፣ ሰሙይ ይፈናቀላል፣ ትግራይ ይፈናቀላል፣ ሶማሌ ሁሉ ነው ይፈናቀለው።